መልካም የተወደዳችሁ የቲክቶክ ቤተሰቦች፣ ሕያው እግዚአብሔር ሕያው እንጀራ ሕያው ክርስቶስ ሕያው እንጀራ ክርስቶስ ፍጹም አምላክ ፍጹም ሰው እግዚአብሔር እንደሆነ ሰውም ቢሆን ከአምላክነቱ የጎደለበት እንደሌለ አጭር ቪዲዮዎች ባለፈው በተከታታይ የሰራሁላችሁን መለስ ብላችሁ እዩ። አንድ፣ ሁለት፣ ሶስት፣ አራት እያልኩ እስከ አስር ድረስ ሰርቻለሁ። እነዛም መለስ ብላችሁ እዩና የተወደዳችሁ የቲክቶክ ቤተሰቦቼ ሊቃውንቱን ጠይቋቸው ሊቃውንቱን ጠይቁ፣ እወቁበት፣ ፈርዘር አንብቡበት፣ ልጆቻችሁን አስተምሩ ማለት ነው። ክርስቶስ አምላክ ነው። አምላክ ስለመሆኑ እራሱ አምላክነቱን በሰፊው በአዲስ ኪዳን የገለጸበትን ለሙስሊሞችም ክርስቶስ ራሱን አምላክ ነኝ አላለም እናንተ ናችሁ አምላክ የምታደርጉት ለሚሉትም፣ ለፕሮቴስታንቶች ደግሞ ኢየሱስ ጌታ ነው፣ ኢየሱሴ ይሉታል እንጂ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደማይሉት አምላክ የሚለውን ለመቀጸል ብዙዎቹ እንደማይደፍሩ ይታወቃል። ስለዚህ ለዚህ ለሁሉም የሚጠቅም ነውና መለስ ብላችሁ እዩ። ስለዚህ ክርስቶስ አምላክ መሆኑ ካየን ክርስቶስ ስጋ ክርስቶስ ደመ ክርስቶስ ደግሞ ስጋ እግዚአብሔር፣ ደመ እግዚአብሔር፣ ስጋ መለኮት፣ ደመ መለኮት። ከዚህ በፊት በሰራሁት ቪዲዮ አባቶቻችን ከቅዳሴ በኋላ ሕዝቡን ቡራኬ ሰጥተው ናዘው የመጨረሻ ቡራኬ ሲያደርጉ አባቶቻችን እንደዚህ ይላሉ፣ ስጋው ስጋ መለኮት ስለሚባል የአሸናፊ እግዚአብሔር ልጅ ኢየሱስ ክርስቶስ በድንጋሌ ህሊና በድንጋሌ ስጋ ህትምት የምትሆን የማርያም ልጅ ይላሉ። ስጋው ስጋ መለኮት መለኮት ደግሞ እግዚአብሔር እንደሆነ ግልጽ ነው እና ደመ መለኮት ስጋ መለኮት ስጋ እግዚአብሔር ደመ እግዚአብሔር ደመ እግዚአብሔር እንደሚባል ደግሞ በመጽሐፍ ቅዱስ ተናግሩ የሐዋርያት ሥራ ምዕራፍ ሀያ ቁጥር 28 በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተ ሊቃነ ጳጳሳት አድርጎ ስለሰጣችሁ ስለዚህ፣ ይሄ የክርስቶስ በገዛ ደሙ የዋጃትን እግዚአብሔር ሲል ክርስቶስን ነው እግዚአብሔር እያለ ያለው። እግዚአብሔር አብ ደም የለውም፣ እግዚአብሔር መንፈስ ቅዱስ ደም የለውም። እና ማለት ነው እግዚአብሔር ወልድም ቅድመ ልደተ ቅድመ ስጋዊ ቅድመ ልደተ ክርስቶስ ቅድስት ድንግል እሙ ከእናቱ ከቅድስት ድንግል ማርያም ከመወለዱ በፊት ወልደይ እግዚአብሔር ወልድም ደም አልነበረውም ነገር ግን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ከሆነ በኋላ ደም ሆነ እኛን መሰለ ደም ያለው ስጋ ያለው ሆነ ማለት ነው ስለዚህ በገዛ ደሙ የዋጃትን የእግዚአብሔር ቤተክርስቲያን ሲል እግዚአብሔር የሚለው ክርስቶስን ነው ማለት ነው እና እግዚአብሔር ክርስቶስ እግዚአብሔር እንደሆነ ከተናገር ደሙም ደመ እግዚአብሔር ደመ መለኮት እንደሚሆን ከተናገር ዛትስ ዋይ ለምንድን ነው እንደዛም ስለሆነ ነው እኔ ይሄ የምሰጣችሁ ሕያው እንጀራ ስጋዬ ነው ደሜ ነው አለ በዮሐንስ ወንጌል ምዕራፍ ስድስት ። እና ለዚህ በጣም የምትገርም ጥቅስ ደግሞ ከዚህ በፊት እንደነገርኋችሁ፣ አንደኛ ቆሮንቶስ ምዕራፍ አስራ አንድ ያለችዋ በነገራችን ላይ ስለ ስጋው ደሙ እውነተኛ ስጋ እውነተኛ ደሙ አይደለም፣ ዝም ብሎ ተራ ህብስት፣ ተራ እንጀራ፣ ተራ ወይን ነው ለሚሉት፣ መታሰቢያ ነው ለሚሉት ኪለር ነች። ኪለር ምንም የማታፈናፍን ማስረጃ ነች። በጣም ነው የምትደንቀው። የቅዱስ ጳውሎስ መልእክት ወደ ቆረንቶስ ምዕመናን ምዕራፍ 11 እንመልከታት። ምዕራፍ 11 ከቁጥር 24 ጀምሮ ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ። እኔ ሕያው እንጀራ ነኝ አይደል ያለ? ሕያው እንጀራ ይባላል እኮ ሕያው እንጀራ ነው። በቃ የክርስቶስ ስጋው ደግሞ ሕያው እንጀራ ነው። እኛ ይሄ በእንጨት አብስለን ከምንበላው ከተራው እንጀራ የሚለየው ያ የሞተ እንጀራ ነው፣ ይሄ ግን ሕያው እንጀራ ነው። ከእርሱ በልቶት ሰው የማይሞት ማለት ነው። እና አንስቶ አመሰገነ ይልና ቆርሶ፣ እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው፣ ስጋዬ ነው። ይህን ለመታሰቢያዬ አድርጉት አለ እንዲሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን ኖት የደሜ ምሳሌ የደሜ ምሳሌ አይደለም በደሜ የሚሆን አዲስ ኪዳን ነው አዲስ ኪዳን በደሜ የሚሆን በጠጣችሁት ጊዜ ሁሉ ይህንን ለመታሰቢያ ያድርጉት የሚደንቅ ነው እና ምን አለ መሰላቸው ይህንን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላል። እውነተኛ ክርስቲያኖች ኦርቶዶክሳውያን በተለይ አባቶቻችን ቅዱሳን በንጽህና ክቡር ደሙን ቅዱስ ስጋውን ስለተቀበሉት የክርስቶስን ሞት ሲያስቡ እድሜ ልካቸውን ምድራዊ ተድላ ደስታ ንቀው ስለ ክርስቶስ ሁሉ እንድተው የተከተሉት ይህም ያሳያል። በእውነቱ ማለት ነው። ይህንን ጽዋ ምን ይህንን እንጀራ በበላችሁ ጊዜ ሁሉ እ ይህንን በጠጣችሁ ጊዜ ሁሉ ጌታ እስኪመጣ እስከ ለተመጻት ድረስ ምን ይላል ሞቱን ትናገራላችሁ። ለእኛ የተደረገውን ውለታ ክርስቶስ በመስቀል ላይ የዋለልንን ውለታ ያንን በእውነቱ የክርስቶስን ትክክለኛውን እውነተኛውን ስጋ እውነተኛውን ደሙን የተቀበለ ሰው ሞቱን አይረሳም። የተዋለለትን ውለታ ሰርቶ በዚህ ምድር ተዘናግቶ በምድራዊ በኃጢአት እንደሪያ ከታጠበ በኋላ በጭቃ ሲለወስ የሚውል ትክክለኛ ክርስቲያን የለም ማለት ነው። አያችሁ፣ እውነተኛ ስጋ እውነተኛ እና በጣም የሚገርመው ደግሞ ምን አለ መሰላችሁ። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ገርም ነው ይሄ። ሳይገባው ተራ እንጀራ ነው እንዴ ሳይገባው የሚበላ? ተራ ወይን ነው እንዴ ሳይገባው የሚጠጣ? እንዲያ ከሆነ ለምን የጌታ ስጋና ደም ዕዳ ሊሆን ቻለ? ሰው ግን ራሱን ይፈትናል። ከዛ እያነበብኩ ነው፣ ምዕራፍ 11 አንደኛ ይፈትን እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ፣ አያችሁ? እንደ ተራ ምግብ ስለሚቆጥር ማለት ነው። ሳይገባው ተደፋፍሮ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ሳይገባው የጌታን ስጋና ደም ሳይለይ የሚቀበል ፍርድን ይበላል ይጠጣልም። የሚደንቅ ነው። ይሄ ኪለር ነው፣ የማያፈናፍን። ለእምነት ለከበዳቸው ከማመን ለዘገዩት መጽሐፍ ቅዱስን በኢንቴሌክቹዋል ካፓሲቲ ወይም ደግሞ በስጋዊ ጥበብ ተመርተው እንመረምራለን ለሚሉት ኪለር ኤቪደንስ ነው፣ አያፈናፍንም። ቢቢሊካል ነው፣ በቃ ይሄ መጽሐፍ ቅዱሳዊ ነው። በነገራችን ላይ ሌሎች የሊቃውንትን የሌሎችንም አስተምህሮ ሳንጠቅስ እዚሁ ቀጥታ መጽሐፍ ቅዱሱ ዚስ ኢዝ ኪለር በቃ እና ፍዳ ነው አለ። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎች አንቀላፍተዋል። ምን አድርገው ሳይዘጋጁ ራሳቸውን ሳይፈትኑ የጌታን ስጋና ደም የጌታን እውነተኛ ህያው እንጀራ የተባለውን መጽዋውን፣ እንጀራውን ሳይለዩ እንደ ተራ ህብስት ቆጥረው ተደፋፍሮ ስለበሉ ምን አሉ? አያሌዎች አንቀላፍተዋል። ብዙዎች የደከመዋል፣ አያሌዎች አንቀላፍተዋል። ከዛ ምን አለ? ራሳችንን ብንመረምር ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። ስለዚህ ወንድሞች ወይ ለመብላት በተሰበሰባችሁ ጊዜ እርስ በርሳችሁ ተጠባበቁ። በጣም የሚደንቅ ነው በጣም የሚደንቅ ነው ይሄ። ስለዚህ ተራ ስጋ አይሚን ተራ እንጀራ ተራ ወይን አደለም። መለኮት የተዋሃደው ነፍስ የተለየችው ስጋና ደም ነው። ስጋ መለኮት፣ ደመ መለኮት ነው። ከእርሱ በልተውት እስራኤላውያን ወደ ከነአን ሲሄዱ በምድረ በዳ በበረሃ ከሰማይ ወርዶላቸው ለጊዜው ስጋዊ ጥማቸውን፣ ስጋዊ ረሃባቸውን እንዳስታግሱበት መና ያይደለ በልተውት እንደሞቱት ያይደለ፣ ይህ ከእርሱ በልተውለት በልተውት በህይወት የሚኖሩበት እንጂ የማይሞቱበት እውነተኛ ሰማያዊ ህያው እንጀራ ነው፣ የክርስቶስ ስጋና የክርስቶስ ደም። ይሄ ኪለር ነው። ፕሊዝ ፕሊዝ፣ ፕሮቴስታንት ወንድሞችና እህቶች፣ ወደ እውነተኛው ማመን፣ ወደ ትክክለኛው ማመን ኑ። መጽሐፍ ቅዱስ እንቀበላለን አደሉለት የምትሉት አንደኛ ቆሮንቶስ ምዕራፍ አስራ አንድን አንብቡ። የተወደዳቸው ኦርቶዶክሳውያን ቤተሰቦች እዚህ ፕላትፎርም ላይ ያላችሁ ወጣቶች ይሄን ደጋግማችሁ አንብቡ። ሊቃውንቱን ጠይቁ።